ሰላም፣ ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ ልኝ እናንተ? እኔ ደና ነኝ። ከወሩ ይስፋ ለሁላችሁም። ለምታበረታቱኝ እስካሁን ከጎኔ ላላችሁ እግዚአብሔር ያክብርልኝ። በጣም የማመሰግነው በጣም ነው የምወዳችሁ የማከብራችሁ ከጎን የሆናችሁ ያበረታታችሁኝ ስለሆነ በጣም አመሰግናለሁኝ። እና ያው ዛሬ ትንሽ እስኪ ለየት ባለ ነገር ነው የመጣሁት። ያው ጠፍቻለሁኝ፣ ብዙ ጊዜ ቪዲዮ አልሰራም። ስራም ብዙም ስለማይመቸኝ ማለት ነው። እናንተ ደግሞ ሰብስክራይብ እያደረጋችሁኝ አይደለም። ሰብስክራይብ አድርጉኝ፣ አሳድጉኝ እስኪ ያለ እናንተ ማናለይ። ስለዚህ እስኪ አሳድጉኝ፣ አበርቱኝ፣ ሀሳብ አስተያየታችሁን ስጡኝ። አይዲያ ካላችሁ አይዲያ ስጡኝ። ምን ችግር አለው? ተያይዘን እንደግ። እኔ ለእናንተ እናንተ ለኔ ናችሁ። ምክንያቱም አንድ ሰው ሚዲያ ላይ እስካለ ድረስ እርሰ በርስ ነው እንጂ ሌላ ተቋም የሚመጣበት ነገር የለም። እኔ ለእናንተ እናንተ ለኔ እንደዚህ ነው ሁሉም የሚዲያ ሰው የሚያድገው ማለት ነው። እና እስኪ እናንተም ደግሞ እኔን አሳድጉኝ፣ አበረታቱኝ፣ አጠንክሩኝ። የምር ብዙ ጊዜ ነው እንግዲህ ከጀመርኩኝ፣ ይህን ቻናል ከከፈትኩኝ በጣም ብዙ ጊዜ ሆኖታል። ግን እኔ አስብው የነበረውን እና አሁን ላይ ያለው ደግሞ በጣም ይለያያል ማለት ነው። እና በጣም ከባድ ነው፣ ብዙ ቻሌንጅ አለው እንደዚህ እንደምንመለከተው የሌሎችን ቻናል ስንመለከት ምናምን የሆነ ሰርተው ስለሚለቁ ብቻ በጣም ቀላል ነገር ይመስለናል፣ ግን አይደለም። በጣም ነው የሚከብደው በጣም ከምላችሁ በላይ ቻሌንጅ አለው እና ያ ያንን የምትረዱ ያንን የምታቁ ለእኔ ለእህታችሁ ለመዳም ቅመም፣ እስኪ አበረታቱኝ፣ የምር አበረታቱኝ እና እስኪ ያላሰብኩት ቦታ አድርሱኝ ለትልቅ ቁም ነገር ነው የምፈልገው እና እግዚአብሔር ከረዳኝ ያው ተግብሬው ስጥ ካልሆነ ድረስ ሳልተገብረው መናገር አልፈልግም። እና እግዚአብሔር ከረዳኝ፣ ድንግል ማርያም ከረዳችኝ ለራስ ያሰብኩት በውስጥ ያለምኩት ህልም አለኝ እና እሱን ደግሞ ብቻዬን ሳይሆን ከእናንተ ጋር ነው እና ህልሜ፣ አበረታቱኝ፣ አጠንክሩኝ። አይዲያ ስጡኝ እና ሰብስክራይብም አድርጉኝ። በጣም ቆይቻለሁ ከከፈትኩት፣ ግን እስካሁን ድረስ እኔ እንደጠበኩት አላገኘሁም እና ከዚህ በላይ ደግሞ እንደምታሳድጉኝ ተስፋ አደርጋለሁኝ እና አበረታቱኝ። ስወዳችሁ ስወዳችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና ቪዲዮዎችን ደግሞ ስታዩ በተቻላችሁ አቅም ላይክም አድርጉልኝ። ያው እንደዚህ ብያችሁ አላውቅም ከዚህ በፊት እና በቃ ዛሬ ልበላችሁ፣ የኔ ወዶች፣ ቤተሰቦች እስካሁን አብራችሁኝ ያላችሁ ላይክ እና ሼር ሰብስክራይብ አድርጉልኝ፣ ስወዳችሁ እና በመቀጠል ዛሬ የመጣሁት ሀሳብ ለመስጠት ብቻ ነው። አላድለ አይደለ። አንዳንዴ የሚዲያ ሰው ስንሆን የምናየውንም እንግዲህ ሀሳብ እንሰጣለን ማለት ነው የመሰለንን ነው መፍረድ ምናምን ነገር ሳይሆን የመሰለንን ሀሳብ እናስቀምጣለን። እሱ ምንድን ነው ውብዬና ናሂን ታውቋቸዋላችሁ። እንግዲህ በጣም ደስ የሚሉ በጣም የሚወደዱ ባለትዳሮች ናቸው እና በአሁኑ ሰዓት ውብዬ በጣም ታሳዝናለች፣ እውነት ለመናገር እንደ ሴት ማለት ነው። እንደ ወንድም ደግሞ ናሂም ያሳዝናል። ምስኪን ነው። አንዳንድ ጊዜ ለሰው ብለን የራሳችንን የምናጣ ብዙ ሰዎች አለን። እግዚአብሔር እናምላችሁ ከናሂ ህይወት ብዙ ነገር ልንማር ይገባል። የእውነት እናምላችሁ የሰውን ህይወት ለማስተካከል የራሳችንን ህይወት ያጣን ስንቶች አለን። የእውነት ስንቶች ነው ያለ እሱ ለዛች ለምስኪን የኔ አይነት ስደተኛ ለሆነችዋ እህታችን ሀቋን ላስመልስ በማለት ለውብዬ ያለውን ችግር ባለማስረዳት ትዳሩ ሊፈርስ ይችላል። ግን ደግሞም አይፈርስም። የሰይጣን ጆሮ ይደፈንና የጊዜ እንትን ነው ጊዜ ይፈታዋል። ይቅርታ ማድርጋለት እንደሚገባ ተስፋ እናደርጋለን። ምክንያቱም ትወደዋለች የልጇ አባት ነው የልጆቿ ማለት ይቻላል መብርሃን፣ እሷንም በሰላም ሁለት ታድርጋት እና እሱን በጣም መልካም ሰው ነው። መልካም ባይሆን ኖሮ ነገሮቹን ሁሉ በመሸፋፈን እኔ ይሄንን ሲም አልጠቀምም በእኔ እንትን ብሎ ነው አይመለከተኝም፣ ምናምን እሱን እንደዚህ ያደረገው ምናምን ሊል ይችል ነበር አይደለ? ሊክድም ይችል ነበረ። እኔ ለሱ ሰጥቼዋለሁ እሱን ጠይቁት ሊል ይችል ነበረ ያው የሱ ስም፣ የሱ ፎቶ፣ የሱ ስልክ ቢሆንም ግን ደግሞ እዛ ጋር ብር የተላከበት አካውንት የሌላ አካውንቶች ስለሆነ የአካውንቱ ባለቤቶች ሲመጡ ማን እንደሆነ መናገር ስለሚጠበቅባቸው ማለት ነው። ማን ነው በዚህ አካውንት የሚጠቀመው ብር ማን ያስገባው፣ ማን ያወጣው የሚለው ጥያቄ ሲመጣ እነዛ ግለሰቦች መጠየቃቸው ስለማይቀር ናሂ አላቅም ማለት ይችል ነበር። ምክንያቱም እነዛ ግለሰቦች ሲጠየቁ እውነቱን ማውጣታቸው ስለማይቀር እና የናሂ ስህተት ምንድን ነው? እኔም እንደዚህ እውነቱ ሳይወጣ በፊት እውነት ለመናገር ፈርጃለሁኝ። ለምን እንዲ ያረጋታል እንዲነብሰ ጥሩና ምናምን እንዴ፣ ናሂ እንደዚህ ሲታይ እኮ አይመስልም ምናምን። ለምን ከዚህ በፊት ዩቲዩብ እያከፋፈቱ ነበረ እሱና ቶንዴ ማለት ነው። እና ከፍተንላችኋል ብለን እንኳን ዝም ብለን አንተዋችሁም፣ ቢያንስ ሞኔታይዝ እስከምትሆኑ ድረስ አብረናችሁ እንሰራለን ብሎ ሁሉ ተናግሯል ማለት ነው። ናሂ የእውነቴን ነው የምላችሁ፣ ማንኛውም ኢትዮ ዩቲዩበር ይከፍትላችኋል ከዛ ቻናሉን ይሰጣል እንጂ ከእናንተ ጋር ሰርቼ ሞኔታይዝ እስከምትሆኑ ድረስ ጠብቃለሁ ያለ እስካሁን ድረስ አልሰማውም። እኔ የራሴን ቻናል ራሴ ነኝ የከፈትኩት። ግን ሰው እንዲከፍትልኝ ባደረግኩ ሰዓት ግን ሶስት ሺ ብር ነው የጠየቀኝ። እሱን ምንድን ነው የጠየቀኝ ዝም ብሎ ከፍቶ ሊሰጠኝ እንጂ ሞኔታይዝ እስኪሆን አብሮኝ ሊሰራ አይደለም። ዩቲዩበር ነው ያ ሰው ማለት ነው። መናገር አልፈልግም። እና ማንኛውም ዩቲዩበሮች እንደዚህ አያደርጉም። መልካም ልጆች ግን አሉ። በመሀል በመሀል መልካም ሰዎች አሉ እና ያ ያንን ነገር ያደረገ ሰው እንዴት በቃ ከስደት ትቀራላችሁ፣ ስደትም ያላችሁ መታችሁ፣ እዚህ ትሰራላችሁ፣ ዩቲዩብ ይከፍላል፣ ደስ ደስ የሚሉ የራሳችሁንም የሚገልጽ አይዲያ ከሰራችሁ ምናምን ብሎ ተናግሯል አደለ? የዛኔ እና ያንን እንደዛ ሲያደርግ የነበረ ሰው እንግዲህ ብር ይበላል ማለት ዘበት ነው፣ የማይታመን ነገር ነው። እና እኔም መጀመሪያ ላይ በቃ ለምን እንደዚህ ያደርጋል? ለምን ውብዬን ይጎዳታል? ሴት ለምን ተከትሎ ይሄዳል? ለምን ይችኛዋን ያቅፋታል? ለምን ለሷ ይወግናል? ምናምን እኔም ፈርጃለሁ። አትፍረድ ይፈረድብሃል ነው። አንዳንዴ ካላስተዋልን መፍረድ እንደሌለብን እኔ በእነሱ ተምሬያለሁ። የእውነቴን ነው የምልሽ፣ እምላቹ እና መፍረድ ዝም ብሎ አንዳንድ ጊዜ ዋጋ ያስከፍላል። እውነቱን ሳናቅ ብዙዎቻችን ፈርደ ሊሆን ይችላል ሰድበነው ምናምን ምናምን። ነገር ግን አይደለም እውነቱን ከእውነት ጋር መጓዝ ነው አስፈላጊው ነገር ማለት ነው። እና ደግሞ እኛ ሴቶች ስንባል የታወቀ ነው። በምንወደው ነገር የሚመጣበንን ነገር አንወድም። ሴቶች ደግሞ ከጨከኑ ጨከኑ ነው እንታወቃለን በዚህ እና ትንሽ ውብዬ አለመረጋጋት ሆኖ ነው እንጂ ሳትፈልገው ቀርታ አይደለም። እንደዚህ አምርራ ከህይወቷ ልታወጣው አይደለም እ ምክንያቱም ትወደዋለች፣ ይወዳታል። መልካም ሰው ናት፣ መልካም ሰው ነው። እሱም ለአንድ እህቱ ብሎ ነው የትዳሩን አደጋ ላይ የጣለው ማለት ነው እና ከልብ ነው መወዳቸውን፣ የበጣም ነው መወዳቸው እውነት ለመናገር ናሂና ውብዬን ደስ ይሉኛል። እግዚአብሔርን እኔ እኔ እንጃ አገርሽ ገብተሽ ከምትወጃቸው ሰዎች ሁሉ ቀድመሽ ማግኘት ትፈልጊያለሽ ብትሉኝ ናሂና ውብዬን ባገኛቸው ደስ ይሉኛል። እግዚአብሔርን በጣም ነው መወዳቸው። ደስ የሚሉ ናቸው። የሆነ ስርዓት አልባ የሆነ ቪዲዮ ሲሰሩ አይቻላቅም። አሁን ብዙዎቹ ከሌ ከሌ ከሌ ማለት አይጠበቅም እያየን ስለሆነ የሆነ ጋጠወጥ የሆነ ቪዲዮ የሚሰሩ አሉ፣ በጣም የሚያስጠላ በቃ እኔ እግዚአብሔር ይመስገን የእውነቴ የነምላችሁ፣ እግዚአብሔር ይመስገን እኔ የገጠር ልጅ ነኝ። እግዚአብሔር ይመስገን፣ ምክንያቱም ማንነቴ እንደ ገጠሩ ነው እንጂ እንደ ከተማ አይደለም። ገጠር ነው ያደግኩት። የገጠር አስተዳደጌ እስከዛሬ አለ፣ ነገም ይኖራል። ይሄ ነው ሰውን የሚያስከብረው ብር ተገኘ ተብሎ ያልሆነ በቃ የሚያስጠላ ከስርዓት የወጣ። ከዛስ? ፕራንክ ነው? አንቺ ራስሽን ካዋረድሽ በኋላ አንተ ራስን ካዋረድክ በኋላ ፕራንክ ነው? ምንድን ነው ነገ የሚወልዱት ልጆቻቸውም ገና እንደተፈጠራችሁ ይሄንን ተግባር ተግብሩ ነው እኮ ትምህርቱ። ገብቷችኋል? ግን ቤተሰቦቼ እግዚአብሔርን፣ አንድ ሰው አልጋ ላይ ተኝቶ ከማያውቀው ሰው ጋር ተኝቶ ካሜራ ደቅ ነው ፕራንክ ነው ካለ ከካሜራ ጀርባ ምን እንዳለ አናውቅም። እኛ የተቆራረጠ ቪዲዮ ነው የምናገኘው። አይደለም ፕራንክ ነው ብለን እንቀበላለን። እኛ እኛ አይምሮ የበሳለ ሆን ነው ማለት ነው። በአሁን ሰዓት ደግሞ ህፃኑ ማንኛውም ሰው ስልክ አለው። እንደኛ ጊዜ አይደለም። እኛ በኖኪያ ጊዜ ነበርና፣ አሁን ኖኪያ የሚፈልግ ልጅ የለም። አይፓድ እና ተች ስልክ ነው የሚፈለገው ያ ያሉ ሲያውዩ ምንድነው የሚሉት ቤተሰቦቻቸውን እማዬና አባዬም እኮ እንደዚህ አድርገዋል፣ ኑ እናድርግ። እነዛ ልጆች ሳያስቡ ምን ውስጥ ይገባሉ? እማይሆን ተግባር ውስጥ ይገባሉ። ለምን እናት አባቶቻቸው ሰርተው ስላሳዩቸው ማለት ነው። በጣም ነውር የሆነ ነገር ግን እኔ እንጃ የእውነት አንዳንዴ ብር ያሰክራል፣ እንደ በቃ ክብርን ያስጥላል፣ ያዋርዳል። በጣም ነው የሚያሳዝነው እኮ እግዚአብሔርን በጣም ያሳዝናል። እና ኢንዌስ እነሱ እግዚአብሔር ልብ ይስጣቸው እንደዛ ለሚያደርጉት ግን ናሂና ውብዬን ጸሎት አድርጉላቸው ደስ የሚሉ ቤተሰቦች ናቸው ደስ የሚሉ የሚከበሩ በቃ ፍቅር ያላቸው ናቸው እና እግዚአብሔር በመሀላቸው እንዲገባ በየሃይማኖታችሁ ሙስሊሙም ክርስቲያኑም ፕሮቴስታንቱም በየሃይማኖታችሁ ጸሎት አድርጉላቸው በጣም የምንወዳቸው የምናከብራቸውና እኔ እንደራሴ እወዳቸዋለሁ አከብራቸዋለሁ። እንግዲህ ለናሂም ጽናቱን ሰጥቶት ውብዬም ልቧን አራርቶ ወደ ልጁ እንዲቀላቀል። ልጃቸው ደግሞ እግዚአብሔር ነው ስፍስፍ ያለ ልጅ። እማብራሃነን የመጨረሻ ቀን ናሂ ቤት ገብቶ የተሰራ ቪዲዮ ላይ እንግዲህ አይታችሁ ከሆነ ልጁ እንዴት እያለቀሰ እንደነበረ እንዴት ሲሳሳለት እንደነበረ አባ እያለ እየጠራው እንውጣ ሲለው እንደነበረ ቪዲዮ አለ አይታችሁ ከሆነ አንድ ደግሞ ራቅ ብዬ ላስታውሳችሁ ውብዬና ናሂ የተጣሉ ጊዜ ውብዬ ስደት ካልሄድኩኝ ብላ ተነስታ መታ እና አብርሽ እና ሩታ ጋ ያረፈች ጊዜ ትዝ ይላችኋል የዛኔ ልጇ ከእሷ በቃ ትንሽ እንኳን ራቅ ሲል እንዴት ሲንሰፈሰፍላት እንደነበረ አይታችኋል እማ እያለ በቃ ልቁጭ ስታደርገው እንኳን መቀመጥ አይፈልግም ነበር። እማ እማ የሚል ቃሉ ራሱ እንዴት ደስ እንደሚል እና እግዚአብሔር ያሳድግላቸው፣ ቁም ነገር እና ቁም ነገረኛ ትልቅ ደረጃ የሚደርስ ልጅ ያደርግላቸው። እሷንም ደግሞ መብርሃን በሰላም ሁለት ታድርጋት፣ ጤነኛ እና የተባረከ ልጅ ትስጣት። እንግዲህ የራሴ ምኞት ነው እና እንግዲህ ናሂም እንደሚገባ ባለሙሉ ተስፋ አለኝ እና በጣም ነው የምወዳቸው የማከብራቸው። ይሄንን ልላችሁ ነው። አንዳንድ ጊዜ ነገሮችን ሳናይ እውነቱን ሳንረዳ አንፍረድ ልላችሁ ፈልጋለሁ። እኔም በሰዓቱ ፈርጃለሁ ግን፣ ከሆነ በኋላ ግን በስመ አብ በራሴ ነው ያፈርኩት ማለት ነው። በቃ ሳናቅ ዝም ብሎ እንዴ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ያደርጋል፣ ታደርጊያለሽ? ኔቨር። ይሄ በጣም ከባድ ነው። የእውነቴን እምላችሁ እና ብቻ እግዚአብሔር በመሀላቸው ይግባ ነው የምንለው። ቤተሰቦቼ ይህችን ሀሳቤን ላጋራችሁ ነው። እንግዲህ ዛሬ ወደ እናንተ የመጣሁት ስወዳችሁ ስወዳችሁ ስወዳችሁ ስወዳችሁ። ሰብስክራይብ አድርጉ። የእውነቴን ነው፣ ምንም ሰብስክራይብ የለኝም። ከከፈትኩኝ በጣም ቆይቻለሁኝ። ሰብስክራይብ የለውም፣ ላይክ የለውም፣ በቃ ሁሉም ነገር እና እባካችሁን፣ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቱኝ፣ አሳድጉኝ። አንድ ቀን አድጌ እኮ የማመሰግናችሁ ጊዜ ሊመጣ ይችላል። ስለዚህ አግዙኝ እላችኋለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በውጭም በሀገር ውስጥም ያላችሁ እህት ወንድሞቼ፣ እግዚአብሔር ባላችሁበት የጠብቃችሁ። በጣም ነው የማመሰግናችሁ፣ የምወዳችሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንዳትረሱ፣ ቤተሰቦቼ ሲወዳችሁ፣ እንዳትረሱ።